ግቻችንማ በጣም ነው ደስ ያለኝ። እና እኔ እንጃ አንዳንድ ይሄ የሰው ደስታ ያስደስተናል። እና እኔ እንጃ በጣም ነው ደስ ያለኝ ልነግርሽ አለችንም። በነገራችን ላይ እንዲያው በተለይ በማታው ቪዲዮ ስትዘፍንልን አቤት ዲምስ አቤት ዲምስ ይለያል ስልሽ በምክንያት ነው እና እንጃ ዲሞ ሲያለቅስ እንዲሁም ምን ተዘምቶ እና ያለቀሰ ማርያም በተለይ ሲያለቅስ በጣም ነው ያሳዝኝ ማለት ነው እና አላቅም ደክስታቸውን እጥፍ ድርብ ያርግላቸው። በመካከላቸው የሚገባውን ሰይጣን የያዝላቸው በቃ። እኔ የምንመኝላቸው መኝነቴ ወልዲው የልጅ ልጅ የልጅ ልጅ እንዲያው ድረው ኩለው በቃ። እንዴዛ ነው ነጭ ሽበት ስለሚሸፍቱ በቃ በአብዱኛም በአኼራም እስከዛኛው አለም ድረስ የማይለያዩ ያድርጋቸው ብያለሁ። ይሄ ምኞቴ ነው፣ ሁሌ ጊዜ ምኞቴ ማለት ነው። እና በጣም ነው የሚያስቀኑት፣ ደስትናሉ። ከዛ እነሱን ስታይ ፍቅር አለ እንዴ። እኔማ በቃ ላፍቅር የሚል የሆነ ስሜት አይሰማሽም? የሆነ አላሌለ

ዋሊኩም ሰላም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ በያላችሁበት በሰላማችሁ ብዝዝ ትረፍርፊ ይበልልኝ። የኔ ውድ እህት አሚን አሚን አሚን አሚን ብለናን። እንግዲህ ይህ ሁሉም ምርቃት ደግሞ ደሞ ላብርሽና ለሩታ ነው ማለት ነው። እንግዲህ አብርሽና ሩታ የማይወዳቸው የማያደንቃቸው የለም፣ በእነሱ ደግሞ የማይቀና የለም። እንግዲህ አንዳንድ ጠላቶችና ምቀኞች ነው እንጂ እውነት ለመናገር ማለት ነው አብርሽና ሩታ በጣም በፍቅር ነው ምንወዳቸው፣ በፍቅር ነው ምናከብራቸው። እና በጣም ደስ የሚል እንግዲህ አንድ እህቴ በጣም ተገርማባት በሩታዬ ድምጽ ማለት ነው። በጣም በቃ እኔ እንጃ ምን ልበላችሁ፣ ደስታዋን አልተቆጣጠረችም። እንግዲህ ታቆታላችሁ በዛ ቪዲዮ በምን ምክንያት እንዳደረገችልኝም ብቻ አርከል ልነግራችሁ አልችልም። ብቻ በጣም ደስ የሚል አገላለጽ በቃ አገላለጽዋን ደስ ሲል፣ በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እና ትንሽ ድምጽ ጫጫታ አለበት እንጂ ከልባችሁ ከሰማችሁት ማለት ነው ትደመሙበታላችሁ ማለት ነው። በዚህ አጋጣሚ የእኔ እህት ለአብርሽና ለሮታ የተመኘሹ ደግሞ ለአንቺም ተመኝቼ ይልሻለሁ እኔም ማለት ነው። ለሁላችንም አብርሽና ሮታ ደግሞ ከዚህ የበለጠ ነገር ደስታቸው ደስታችን፣ ሐዘናቸው ሐዘናችን ነው። በጣም ደስ ይላል። እውነት ለመናገር እኔ ማለት ነው በሰው ርከርድ ሰምቼ ያላቅም ላብርሽና ለሩታ ከዚህም የበለጠ በውስጥ መልእክት ይደርሰኛል። ከዚህም የበለጠ እንደውም አልቅ ሰው ሁላ የሚናገሩኝ ልጆች አሉ። ይሄም ልጆች ደግሞ ወይም ይሄ እነዚህ እህቶች ያው ባብርሽና በሩታ ያገኘዋቸው ናቸው እና ከሁሉም ነገር የሰው ፍቅር ይስጠን። እውነት እኔ ባብርሽና በሩታ በጣም ደስ የሚሉ እህቶች አግኝቻለሁ። በጣም የሚማርኩ ለሰኮንድ እንኳን በየደቂቃው በነበርኩበት ቪዲዮ በማለቅበት ሰዓት እንኳን ያንን ቪዲዮ ካለቀኩኝ የት ገብተች ነው የት ሄደች ነው የሚሉ ብዙቸውን እንደ ራሳቸው አድርገው የሚጨነቁ እህቶች ያሉ ከልብ አመሰግነው። እናንተንም በጣም ነው መወዳችሁ ሁላችሁ፣ ነው ማለት ነው እና የኔ እህት አንበለሎች ማለት ነው። እንግዲህ ለሩታና ለአብረሽ ያላትን ደስታ በጣም ልነግራቸው አልችልም። ብዙ ጊዜ ታዩታላችሁ ይሆናል ዘከሪያ ትበላለች እህታችን በኮሜንት እያበረታታች በቃ ብዙ ነገር የምታደርግላቸው እህታችን ና በጣም ነው የገረመኝ። እውነት ለመናገር ሪከርዱ ከተደረገልኝ በጣም ቆይተዋል። እንግዲህ ሩታዬ ለአብርሽ የዘፈነችለት ቀን ነበረ ሪከርድ የተደረገልኝ። ብቻ ኖርማል ነገር ብዬ ገብቼ ሳየው ግማሹን ሰብቼ እንግዲህ ለእኔ ሰላም ያለችኝን ወደ እናንተ ጋር ላመጣውትም እንጂ ሰላም ያለችኝን ባርት ሰምቼ፣ ሌላው መልስ መልስ ይላት ነበር። ግን ዛሬ እንዴት ጠፋችብኝ ብዬ ገብቼ ሪከርዷን ሳያት ሪከርድ ሌላ ነገር ላይ ያደረገችው እና በጣም ነው የተደመምኩበት። በጣም ነው ያስደሰተችኝ ማለት ነው እኛ አብርሽና ሩታ ስንወዳቸው በምክንያት ነው። እውነቴ ነው ምላችሁ ያለ ምንም ጥቅም ያለ ምንም ነገር ነው የምንወዳቸው አብርሽና ሩታ። በቃ የራሳችንን ሕይወት ኖረን ለአብርሽና ለሩታ የምንኖረው እህቶች ነን እና አብርሽና ሩታ ደግሞ የሚወደዱበት ነገር በቃ መልካምነታቸው፣ የዋህነታቸው። እንደ ማንኛውም ነገር በሚስጥር የሚያደርጉት ነገር የለም እንደውም እውነት ለመናገር ማለት ነው ቤተሰቦቼ እንኳን አቅማቸውን ባይችል ቀጠሩ ቀጠሩ እንኳን ቢያበዙም የሆነ ነገር ዛሬ ያደረገዋለሁ ብለው ነገ የማያደርጉት ከሆነ ያንን እንኳን ራሱ ገመናቸው አይደብቁም። በቃ ግልጽ ናቸው። የሰው ልጅ ነው ከሁሉም ነገር ግልፀኝነት በጣም እኔ ሰው ልጅ ግልፀኛ ከሆነ ይግደለኝ። እውነቴ ነው ምላችሁ እኔ ዛሬ ግልጸኛ ነኝ ሞችልኝ ቢባል እኔ ሞታለሁኝ። ለምን የሰው ልጅ ድብቅ ሲሆን በጣም ያስጠላል። ማንኛውም ነገር ሚዲያ ላይ በቃ ያዩት ነገር ውስጥ ቤታቸው የሚያረጉት የሚበሉት ነገር የሚገዙት ነገር የሚሸጡት ነገር የሚሄዱበት የሚራመዱበት ነገር በግልጽ ነው የሚያበሉት አብርሽና ሩታ በግልጽ ነው የሚናገሩት ማለት ነው። እና ብዙ ወጣቶች አፍርተዋል። እኔ እውነት ለመናገር ማለት ነው አብርሽና ሩታ ከሚነኩብኝ በቃ፣ ምን አለ መሰላቸው አንዳንዴ አገርን የሚስ ህዝብ በቃ ሀገራችን አስጠንቅቆ ምናምን የሚስ ህዝብ ሲነካኝ በጣም ነው የሚያመኝ ምክንያቱም በጣም ቃላት የለኝም ለእንደዚህ አይነት ምክንያቱም እንደ አብርሽና እንደ ሩታ አይነት ማለት ነው ወጣትን ያሳድጋሉ፣ ህዝብን ያሳድጋሉ ከህዝብ አውረው ይበላሉ። እና ሩታ የእናቷ ልጅ ብቻ አይደለችም፣ ወይም ደግሞ የአብርሽ ሚስት አይደለችም። ለእኛም ድንቅ እህታችን ናት። እውነት የሚዲያ ልጅ ናት። አብርሽም ደግሞ እንደዛው ማለት ነው። አብርሽ ለአባቱ ለእህቶቹ ወንድም ወይም እህት አይደለም፣ ለእኛም ወንድማችን እህታችን። እውነት በጣም ነው የሚለዩት ማለት ነው። ሁሉም አንድ በአንድ አይነ ነው የሚያዩት ማለት ነው። በነገራችን ላይ ከጋሽዬ ልጆች እውነት ብዙ ነገር ተምራችኋል ብዬ ተስፋ አድርጋለሁ። ከሃይሚ ከኤፍሬም ከኤልዱዬ ጀምረውን እኔ ኤልዱዬ ለአብርሽ እንዳይጎዳ ያደረገችው ነገር እስከ ዛሬ በአይምሮዬ አይጠፋም ማለት ነው። እና ቢወደዱም እነዚህ ልጆች ብናደንቃቸውም ያው እኛንም ብሰድቡን ምንም መስሎ አይታየኝም እኔ የፈለጋቸው ነገር ብትሉ በቃ እኔ ቦታ የለኝም ማለት ነው። በአብርሽ እና በሩታ ፍቅር ተጠምደናል ማለት ነው። ሁላችንም ማለት ነው። እውነት ለመናገር ማለት ነው፣ እኛ ቤት ባልና ሚስቶች አሉ እና ባልና ሚስቶች ከምሬ ነው ብላችሁ ስለ ሩታና ስለ አብሮሽ ቁጭ ብለው ሲያወሩ ማለት ነው፣ ቁጭ ብለው እያወሩ እያለ ርከርድ ስትለከልኝ በጣም ነው የሚገርምኝ ማለት ነው። ሌላ ይደርሰሻል፣ ሌላ ምን ሆነሻል? እና ቤተሰቦቼ ስለ አብርሽ ስናወራ አደርን ከባሌ ጋር። በቃ ሩታ እንደዚህ ሆነች እንዲ እንደዚህ ነገር ቢያረጉት እኮ እንደዚህ ይጠቅማቸዋል ምናምን ነገር ብላ፣ ስትነግረኝ እንዴ አንቺ ምን ሆነች ነው ምናምን ነገር በአታየትም ቀን በቀን እያየሻት አይደል ነው። ስለ ቢሆንም በቃ የሰው ፍቅር ሰጥቶናል ሰጥቷታል። እኔና ባሌ ስለ እሷነ ስለ አብርሽ ስናወራ ነው። ምናድረዋለ ይገርማል። በጣም የሰው ፍቅር ይስጠን። በዚሁ አጋጣሚ ለሩታም ለአብርሽም የሰጠው ፍቅር እንግዲህ ህቴም እንዳለች ማለት ነው። እውነቷ ነው፣ ትክክለኛ ነገር ነው ያለችው። አብርሽ እና በሩት ተያየ ፍቅር እኔም ላፍቅር እኔም ልውደድ እኔም ደግሞ ትዳር ሊያዝ የሚል የለም። ምክንያቱም በጣም ያስቀናሉ በጣም ድንቅ ባሊና ሚስቶች ናቸው። እንዳለችም ደግሞ እህታችን ጠላታቸውን ያርቅላቸው እውነት። ሁሌም ሰላም ሁሌም ደስታ ነው የምንመኝላቸው ለአብርሽና ለሩታ። እንግዲህ ዛሬ የምጠውበት እርከን ይህንን ይመስል ነበር። ውድ ቤተሰቦች፣ በጣም ደስ ስላለኝ ስለማረከኝ እና እህቴንም ደግሞ ከልብ አመሰግናለሁ። እውነቴ ነው የምልሽ እኔን መርጠሽ የአብርሽና የሩታ በቃ ደስታሽን ስላካፈልሽኝ እኔ በጣም ደስ ብሎኛል። በዚሁ አጋጣሚ በውስጥ መስመር ምናወራ ልጆች ሁላችሁም ጀግና ናችሁ፣ በርቱ ጠንክሩ እና አንዳንዴ ደግሞ ያረጋችሁልኝ ነገር የሰጣችሁትኝና አስተያየት ወደዚህ ማማ እና ውድ ቤተሰቦች የተለያየ አስተያየት ትሰጡኛላችሁ። እንደዚህ ቢሆን ይሄ ነበር እያላችሁ ርከርድ በርጋድ ስሪ የምትሉኝ ልጆች አላችሁ። ያንን ደግሞ ያው ዩቱብ ትንሽ ችግር ስላለው ነው እና ዩቱብ የተስተካክሎ ደግሞ የሁላችሁንም ትእዛዝ አንድ ባንድ እንዳማመጣላችሁ እርግጠኛ ነኝ ማለት ነው። ተስፋ አድርጋችሁ ጠብቁኝ ማለት ነው። እንግዲህ ዛሬ ሩታይን ስትመርቅ፣ አብርሽን ስትመርቅ ደስ ስላለኝ ነው ይህንን ቪዲዮ ይዤ የመጣሁት።